ከሌሊቱ 9 ሰዓት ከ30 የቆቦ ህዝብን ያስደነገጠው መድፍ የሚመስል ድምፅ ከየት ነው የተሰማው? ይህንን መረጃ በዛሬው አካተነዋል። ብፁዓን አባቶች ወደ ሀገር ውስጥ ገብተዋል። እነዚህን መረጃዎች እስከ መጨረሻው ድረስ እንነግራችኋለን። አብራችሁን ቆዩ። ከሌሊቱ ዘጠኝ ሰዓት ከሰላሳ የቆቦ ህዝብን ያስደነገጠው የመድፍ ድምፅ ኬትን የተሰማው? ከሌሊቱ ዘጠኝ ሰዓት ከሰላሳ ከቆቦ ከተማ የመድፍ የሚመስል ድምፅ ተደጋግሞ ሲተኮስ እንደነበር ከከባድ መሳሪያ ድምፁ በተጨማሪም የድስቃ ድምፆችም ይሰሙ እንደነበር ነዋሪዎቹ ተናግረዋል። ከአምስት ጊዜ በላይ የመድፍ ድምፅ እንደሰሙ ነዋሪዎቹ ገልጸዋል። ከዛ በላይ ተከታትሎ የሚያልፈው የመኪናው ድምፅ ከእንቅልፍ ቀሰቀሰ። የዛሬው ይለያል የሚሉት ሌላ ነዋሪ የተኩሱ ድምጽ ከከተማው ስለሚነሳ ብዙ ቤተሰብ እንደቀሰቀሰ ተናግረዋል። እንዲህ አይነት ተኩስ በሰሜኑ ጦርነት ወቅት እንጂ በቅርቡ ሰምተው እንደማያውቁ የሚናገሩት ነዋሪዎች የዛሬው ሌሊት መሆኑና ከብዙ ጊዜ በኋላ መሆኑ ብዙ ሰዎችን አስደንግጧል ብለዋል። ዘገባው የአዩ ዘሀበሻ ነው። ብፁዓን አባቶች ወደ ሀገር ውስጥ ገብተዋል። ብፁዕ አቡነ ጴጥሮስን ጨምሮ ሶስት ብፁዓን አባቶች ኢትዮጵያ ገብተዋል። ውጭ ሀገር የነበሩና ወደ ሀገር ውስጥ እንዳይገቡ ተከልክለው የነበሩ ሶስት ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገብተዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያደርሰዋል ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ፣ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ያርቆስ ተገኝተው አቀባበል አድርገውላቸዋል። መረጃው የቤተ ክርስቲያኒቱ የህዝብ ግንኙነት መምሪያ ነው።